አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ደህና አልሐምዱሊላህ። ሁላችሁም በስደትም በሀገርም ያላችሁ ፈጣሪ ይጠብቃችሁ። ዛሬ በጣም እንደ ሴት ከታዘብኩት ነገር ነው እና ይዤ የመጣሁት ጀወዙና ነው ጀወዙና የሚለው ፕሮግራም ወይንም ደግሞ አጋቢዎች ልበል በጣም ብዙ እህቶቻችን በሚዲያው ላይ በሶሻል ሚዲያ ላይ አጋቡን በድንም ማለት ሃይማኖት ያላቸው ናቸውን? አሁን እኮ ማየት የያዝኩት በሃይማኖት በጣም ጠንካራ የሚባሉ እህቶች ወይንም ጠንካራ የሚባሉ ወንድሞች እናጋባለን እያሉ በሶሻል ሜዲያ ላይ መጥተዋል። እና እህቶቻችንም ደግሞ መስፈርት እዛ ላይ ተናግራ ስሟን ተናግራ በቪዲዮ ወጥታ ባልፈለጋ። እኔ በጣም ከታዘብኩት ነገር ኢትዮጵያ ያለ ሰው በብዛት ወደ ውጭ ያለችን ሴት ነው የሚፈልጉት። እና ይሄ ነገር ግን ለነገ ለልጆቻችን ወይንም ደግሞ ለነገ ላለው ትውልዶ ጥሩ ነገር ነው? አንድ ሴት ልጅ አይደለ በሶሻል ሚዲያ ላይ ማግባት እፈልጋለሁ ብላ መታ ባላፈልግ ቀርቶና፣ በቤተሰብ በጓደኛ በስነ ስርዓት በዘመድ የተገኘ ትዳር በአሁኑ ሰዓት አይቆይም። አይደለም በዚህ ሶሻል ሚዲያ ላይ በውስጥ እንዳውም፣ አንድ የታዘብኩት ምን አለ ሆነ፣ ቤት ላይ ተጋብተው ወደው ተጋቡ ተባሉ። በቃ ተግባቡ ተግባቡ ነው፣ ተጋቡ አይደለም፣ ተግባቡ ነው እንጂ የሚባለው። ተግባቡ በውስጥ መስመር አወሮ በቃ ተጋባን አሉ። በሁለተኛው ቀን እንፋታ ነው ብለው እዛው ቤት ውስጥ መጡ ማለት ነው። አፋችን ምናምን ነገር ተባባሉ እና እባካችሁ እንዳው ሴቶች እንዳው ሴቶች፣ ወንዶች ሊጠቀሙባችሁ ነው። ሴት ስትሆን የሴትነት ወጉን ስንይዝ እና ሴት ስንመስል ሴት ስንሆን ያምርብናል። ሁሉም ሴት ነው። ሴት ስንመስል ስል በሌላ ነገር እንዳታዘሩብኝ። በቃ የሴትን ወጉን መያዝ አለብን። በብዛት ደግሞ እኛ ኢትዮጵያዎች የሆነ የራሳችን የሆነ ወግ አለን። የሆነ የራሳችን የሆነ ልምድ አለን። ወጉን መልቀቅ ሀያ አንደኛው ክፍለ ዘመን ላይ ነው ያለ ነው። ጊዜ ሰልጥኗል። በድሮ በድሮ እንደ ድሮ አይደለም፣ ትክክል፣ እንደ ድሮ አይደለም። ግን ስልጣኔ በዚህ ደረጃ አይደለም። በጣም አምናለሁ። በሶሻል ሚዲያ ላይ በጣም ብዙ ሰው ተገናኝቶ በጣም ብዙ ሰው አግብቶ ወልዶ ለማድረግ የደረሰ ብዙ ሰዎች አሉ። ግን እንደዚህኛው አይደለም። እንደዚህ በሶሻል ሚዲያ ላይ የመስፈርትሽን ተናገሪ ነግቢ ኔ ውጭ ሳይሆን ላይክ እንደ ወንድ ቤተሰባዊ ሊተዋወቁ ይችላሉ በሶሻል ሚዲያ ላይ በቃ ወን ኖርማሊ እንደማንም እንደማንኛውም ሰው ግዴታ ትዳር ፈልጌ ነው ትዳር ፈልጌ ነው ሳይባባሉ፣ በኖርማል ነገር ተቀራርበው በወንድማዊ ተቀራርበው በእህታዊ ተቀራርበው መጨረሻ ላይ ግን ወደ ትዳር ማለት ያቺ ሴት ከተመቸችው ከተመቻት ወደ ትዳር ልሄድ ይችላል። ግን አንድ ሴት ልጅ ባልፈልጋለሁ ብላ በጣም ይደብራል። እውነት ለመናገር ሴቶችም ይሄን ነገር ስለጀመራችሁት ነው ለልጆቻችሁም አትመኙትን፣ ለእህቶቻችሁ አትመኙም። እንደገና ደግሞ ሁሉም ሰው ሁሉም ሰው ለራሱ በጣም ውድ ውድና በጣም ለራሱ ቆንጆ ነው። እህቶቼ ራሳችሁን አታርክሱ። እንደዚህ በሶሻል ሚዲያ ላይ ባል እፈልጋለሁ ተብሎ መጥቶ ባል አይገኝም። ባልና እርዝቅ ከፈጣሪ ሲሰጥ ነው። እና እባካችሁ እንደ እንደ ሴት ሆኑ።